ትናላችሁ እኔ አለው እግዚአብሔር ይመስገን እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ ለአንጀታችን ጤና መመገብ ያለባችሁን ጤናማ ምግቦችንና ማስወገድ ያለባችሁን ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ኢንፍላሜሽን የበርካታ ስር የሰደዱ በሽታዎች ዋና የሆነ መንስኤ እንደሆነ መረዳት ይኖርባችኋል። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ። ላለሁኝ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብግነት ወይም ደግሞ ኢንፍላሜሽን ከልብ ህመም እናም ከስኳር በሽታ እስከ አርትራይተስ እናም ድብርት ጀርባ ያለው ጸጥተኛ ገዳይ ነው። ነገር ግን ኢንፍላሜሽንን ለመቀነስ እናም ሰውነታችን እንዲድን የሚረዳው ቁልፍ አብዛኞቻችን ችላ የምንለው ቦታ አንጀታችን ነው። አንጀታችን በመላ ሰውነታችን ውስጥ ያለውን ኢንፍላሜሽንን የሚቆጣጠሩ በትሪሊየን የሚቆጠሩ ባክቴሪያዎች መኖሪያ ሲሆን አንጀታችን ሚዛናዊ ሲሆን፣ የረጅም ጊዜ ኢንፍላሜሽንን የሚያስከትሉ ጎጂ ውጤቶችን በተፈጥሮ መዋጋት ይችላል። በዚህ ቪዲዮ ውስጥ የአንጀት ማይክሮባዮማችንን በኢንፍላሜሽንና በአጠቃላይ ጤናችን ላይ እንዴት ተጽዕኖ እንደሚያሳድር በጥሩ አንጀት ባክቴሪያዎች የሚመረቱ አጭር ሰንሰለት ወይም ደግሞ ሾርት ቼን ፋቲ አሲዶች ኢንፍላሜሽንን ለማረጋጋት እንደ ተፈጥሯዊ የእሳት አደጋ ተከላካዮች ሆነው እንዴት እንደሚሰሩ፣ እናም እንደ ፕሪባዮቲክስ እናም የዳበሩ ምግቦች አሉ የአንጀት ጤናን የሚደግፉ ምግቦችን እገልጽላችኋለሁኝ እንዲሁም በአንጀታችን ውስጥ ያሉ መጥፎ ባክቴሪያዎች እብጠትን እንዳያባብሱ የተዘጋጁ ምግቦችንና ስኳርን መቀነስ ያለውን ጠቀሜታንም አስረዳለሁ። አንጀታችንን መንከባከብ የረጅም ጊዜ ኢንፍላሜሽንን ለመዋጋት እናም ጤናማ የበለጠ ሕያው ለመኖር ቁልፍ የሆነ መንገድ ነው። ጤናማ አንጀት መኖር ለምግብ መፈጨት፣ ለበሽታ መከላከል አቅም መጨመር ለአእምሮ ግልጽነትና ለአጠቃላይ ደህንነታችን በጣም ወሳኝ ነው። የአንጀት ኢንፍላሜሽን ወይም ደግሞ ብግነት እንደ የሆድ መነፋት፣ ኢሪቴብል ባወር ሲንድረም፣ ሊኪ ገት፣ ራስን የመከላከል ችግሮች እንደ አውቶ ኢሚዩን ዲዚዝ፣ አልፎ ተርፎም ድብርት ወይም ደግሞ ጭንቀትን ሊያስከትልብን ይችላል ማለት ነው። ታዲያ ለአንጀት ጤና የሚሆኑ ምርጥ ምግቦችን አንቲ ኢንፍላማቶሪ የሆኑ ምግቦችን እነግራችኋለሁኝ። እነዚህ ምግቦች የአንጀታችሁ ግድግዳን ይንከባከባሉ፣ ሚዛናዊ ማይክሮባዮምን ይደግፋሉ፣ እናም ኢንፍላሜሽንን ይቀንሳሉ። አንደኛ፣ የዳበሩ ምግቦች ወይም ደግሞ ፈርመንትድ ፉድስ የምንላቸው ናቸው። እንደ እርጎ፣ ኪፈር፣ ኪሚቼ፣ ሶርክራውትስ፣ ሚሶ፣ ቴምፕ እናም ኮምቡቻ እነዚህ ፕሮባዮቲክስ የበዛባቸው በመሆናቸው በአንጀታችን ማይክሮባዮም ውስጥ ባክቴሪያዎችን ይጨምራሉ። የምግብ መፈጨትን፣ ስሜትን፣ እናም የበሽታ መከላከልንም ያሻሽላሉ። ሁለተኛ ፕሪባዮቲክ ምግቦች ናቸው። እንደ ነጭ ሽንኩርት፣ ቀይ ሽንኩርት፣ አስፓራጉስ፣ ሙዝ በተለይ አረንጓዴ እናም አርቲቾክ እነዚህ ምግቦች ጤናማ አንጀት ባክቴሪያዎችን ወይም ደግሞ ፕሮ ባዮቲክስን ይመገባሉ። እነዚህ ምግቦች ጤናማ የአንጀት ባክቴሪያዎችን ወይም ደግሞ ፕሮባዮቲክስን ይመግባሉ፣ ልዩነትን እናም ጸረ እብጠት ባክቴሪያዎችን ማምረትንም ያበረታታሉ። ሶስተኛ ከፍተኛ ፋይበር ያላቸው አትክልቶች ናቸው እንደ ብሮኮሊ፣ ቅጠላማ አረንጓዴ አትክልቶች፣ ካሮት፣ ስኳር ድንች እናም ቀይ ቦለቄ። ፋይበር መደበኛ የአንጀት እንቅስቃሴን ለማበረታታትና የአንጀት ግድግዳን ለመደገፍም ይረዳል። ከነዚህ አትክልቶች ውስጥ ብዙዎቹ ፖሊፊኖልስናም አንቲኦክሲዳንቶችንም ይዘዋል። አራተኛ ኦሜጋ ስሪ የበዛባቸው ምግቦች ናቸው እንደ ቅባታማ አሳ፣ ሳልመን፣ ሰርዲን፣ ማካሬል፣ ቺያሲድስናም የተልባዘሮችናም እንደ ዋልነትስ ያሉ። እነዚህ ኦሜጋ ስሪዎች በአንጀት ውስጥ ያለውን ጨምሮ ስርዓታዊ ኢንፍላሜሽንን ይቀንሳሉ እናም ጤናማ የአንጀት ግድግዳንም ለመጠበቅ ይረዳሉ። አምስተኛ የአጥንት መረቅ ነው። የአጥንት መረቅ ኮላጅን፣ ኢላስቲን እናም አሚኖ አሲዶችን እንደ ጉሉታሚንን ይዟል። ይህም የአንጀት ግድግዳን ለመጠገን እናም ኢንፍላሜሽንን ለመቀነስም ይረዳል። ስድስተኛ የቤሪ ፍሬዎች እናም ቀለም ያላቸው ፍራፍሬዎች ናቸው። እንደ ብሉቤሪ፣ ራስቤሪ፣ እንጆሪ እናም ሮማን ያሉ ፍራፍሬዎች፣ እነዚህ አንቲኦክሲዳንትናም እናም ፖሊፊኖርስ የበዛባቸው በመሆናቸው ኦክሲዲቲቭ ጭንቀትን ለመቀነስ እናም ጤናማ የአንጀት ባክቴሪያዎችን ለመደገፍም ይረዳሉ። ሰባተኛ አረንጓዴ ሻይ ነው። እንደ ኤጂሲጂ ያሉ ፖሊፊኖርስን ይዟል። እነዚህም በአንጀት ማይክሮባዮም ላይ ጸረ እብጠት ወይም ደግሞ አንቲ ኢንፍላማቶሪ እናም ፕሪቢዮቲክ ውጤቶች አሏቸው። ስምንተኛ ሙሉ እህሎች ናቸው። በመጠኑም ቢሆን እንደ አጃ፣ ኪንዋ እናም ቡናማ ሩዝ ያሉ ፋይበር እናም ፕሪባዮቲክስ የበዛባቸው ናቸው። ነገር ግን ለግሉተን ሴንሲቲቭ ከሆናችሁ እነዚህን ማስወገድ ይኖርባችኋል ማለት ነው። ስለዚህ የአንጀታችሁን ጤና ለመጠበቅ እነዚህን ምግቦች ተመገቡ። ለአንጀት ጤና ደግሞ መጥፎ ምግቦች አሉ። እናም ኢንፍላሜሽንን የሚያስከትሉ እነዚህ ምግቦች የአንጀት ግድግዳን ያበሳጫሉ፣ ጎጂ ባክቴሪያዎችን ይመግባሉ፣ ወይም ደግሞ ወደ ስር የሰደደ ኢንፍላሜሽን የሚያመሩ የበሽታ መከላከል ምላሾችንም ያስነሳሉ። እነዚህም እንግዲህ አንደኛ የተጣራ ስኳር ነው እንደ ለስላሳ መጠጦች፣ ከረሜላ፣ ኬኮች እናም ስኳር የበዛባቸው እህሎች። እነዚህ ጎጂ የአንጀት ባክቴሪያዎችን እናም ይስቶችን እንደ ካንዲዳን ይመግባል፣ ሊኪገትን ያበረታታል እናም የበሽታ መከላከል ምላሾችንም ያስነሳል። ሁለተኛ እጅግ በጣም የተዘጋጁ ምግቦች ናቸው፣ እንደ ቺፕስ፣ የተዘጋጁ ስጋዎች እናም አርቲፊሻል ጣዕም ያላቸው ምግቦች። እነዚህ ብዙውን ጊዜ የአንጀት ማይክሮቢያምን ያበላሻሉ እናም የአንጀት ግድግዳን የሚጎዱ መከላከያዎችናም ተጨማሪዎችን ይዛሉ። ሶስተኛ የኢንዱስትሪ ዘይቶች ናቸው እንደ አኩሪ አተር ዘይት፣ የበቆሎ ዘይት፣ ካኖላ ኦይል እናም የሱፍ አበባ ዘይት ወይም ደግሞ ሰንፍላወር ኦይል የምንለው ይህ ከመጠን በላይ ከሆነ ማለት ነው። እነዚህ ኦሜጋ ሲክስ ፋቲ አሲድ የበዛባቸው ናቸው። እነዚህም ከኦሜጋ ስሪዎች ጋር ሚዛናዊ ካልሆኑ ኢንፍላሜሽንን ሊያባብሱ ይችላሉ። አራተኛ ደግሞ ግሉተን ነው፣ ለአንዳንድ ሰዎች ማለት ነው። እንደ ስንዴ ገብስና አጃ ውስጥ ይገኛል ግሉተን የግሉተን ስሜታዊነት ወይም ደግሞ ሴሊያክ በሽታ ባለባቸው ሰዎች ላይ የአንጀት ኢንፍላሜሽን እናም የመተላለፍ ችሎታ ሊኪ ገትን ያስከትላል። አምስተኛ የወተት ተዋጽኦች ናቸው፣ ለወተት ተዋጽኦች ሴንሲቲቭ የሆኑ ሰዎች ማለት ነው። እንደ ወተት አይብና ክሬምን መጠቀም ላክቶስ እናም ካሲን ኢንቶሌራንስ ወይም ደግሞ አለርጂ ላለባቸው ሰዎች ኢንፍላሜሽን አምጭ ሊሆኑ ይችላሉ። ይህም የሆድ መነፋት እናም የአንጀት ችግርን ያስከትላል። ስድስተኛ ደግሞ አልኮል ነው። አልኮል የአንጀት ግድግዳን ይጎዳል፣ የአንጀት መተላለፍን ይጨምራል፣ እናም ማይክሮባዮምን በተሳሳተ መንገድም ይለውጣል። ሰባተኛ ቀይ እናም የተዘጋጁ ስጋዎች ናቸው። እንደ ቤከን ቋሊማ፣ እናም የተቆረጡ ስጋዎች ናይትሬትስን ይይዛሉ፣ እናም ብዙውን ጊዜ ለመዋሃድ አስቸጋሪ ናቸው። ከኢንፍላሜሽን እናም ከተለወጠ ማይክሮቢያውም ልዩነት ጋር የተያያዙም ናቸው። እነዚህ አንጀትን የሚጎዱ ምግቦች ናቸው ማለት ነው። ስለዚህ የአንጀት ኢንፍላሜሽን ወይም ደግሞ ብግነትን እንዴት ማዳን እንደሚቻል ደረጃ በደረጃ ልንገራችሁ። አንደኛ ብግነትን ቀስቃሽ የሆኑ ምግቦችን አስወግዱ፣ የተዘጋጁ ምግቦችን፣ የተጣራ ስኳርን፣ አልኮል ግሉተንን ለግሉተን ስሜታዊ ከሆናችሁ፣ እናም የወተት ተዋጽኦችን ለወተት ተዋጽኦች ሴንሲቲቭ ከሆናችሁ ወይም ደግሞ ኢንቶለራንስ ካለባችሁ አስወግዱ። እነዚህን ከሁለት እስከ አራት ሳምንታት ውስጥ የማስወገድ አመጋገብን ለማድረግ አስቡበት። ሁለተኛ ደግሞ የአንጀት ፈዋሽ ምግቦችን ጨምሩ። እንደ የአጥንት መረቅ፣ የዳበሩ ምግቦች እናም በፕሪባዮቲክስ የበለጸጉ እጽዋትን አካቱ። ማይክሮባዮምን ልዩነትን ለማሻሻል የተለያዩ አትክልቶችንና ፍራፍሬዎችንም ተመገቡ። ሶስተኛ የታለሙ ተጨማሪ ምግቦችን ወይም ደግሞ ሰፕልመንቶችን ተጠቀሙ አስፈላጊ ከሆነ ማለት ነው። እነዚህም ፕሮ ባዮቲክስን ያጠቃልላሉ። በአንጀት ውስጥ ያለውን የእጽዋት ሚዛንን ይመልሳል። በርካታ ዝርያዎች አሉ ማለት ነው። እንዲሁም ደግሞ ኤል ጉሉታሚን የአንጀት ግድግዳ ጥገናን የሚደግፍ አሚኖ አሲድ ነው። ዚንክ ካርኖሲንን የአንጀት መተላለፍን ለመቀነስ ይረዳል። የምግብ መፈጨት ኢንዛይሞችን አንጀታችሁ በሚድንበት ጊዜ የምግብ መፈጨትን የሚረዱ ናቸው። እንዲሁም ደግሞ ኩርኩሚንን፣ ኩርኩሚን እንግዲህ በእርድ ውስጥ የሚገኝ ዋና ንጥረ ነገር ነው። ተፈጥሯዊ የሆነ አንቲ ኢንፍላማቶሪ የሆነ ቅመም ነው። እነዚህን መጠቀም ሊኖርባችሁ ይችላል ማለት ነው። አራተኛ ደግሞ ጭንቀትን መቆጣጠር ነው። ስር የሰደደ ጭንቀት በአንጀት አንጎል ዘንግ በኩል የአንጀት እጽዋትን ያበላሻል። እንደ ዮጋ ማሰላሰል፣ ጥልቅ ትንፋሽ ወይም ደግሞ የእግር ጉዞን አድርጉ ጭንቀትን ለመቀነስ። አምስተኛ በደንብ እንቅልፋችሁ መተኛት ነው። የበሽታ መከላከልናም የአንጀት ተግባርን ለመደገፍ በየቀኑ ከሰባት እስከ ዘጠኝ ሰዓታት ጥራት ያለው እንቅልፍን ለማግኘት ሞክሩ። ስድስተኛ ደግሞ በቂ ፈሳሽን መጠጣት ነው። የምግብ መፈጨትን እንቅስቃሴንናም መርዛማ ንጥረ ነገሮችን ለማስወገድ በቂ ውሃን መጠጣት ይኖርባቸዋል። ሰባተኛ ደግሞ ሰውነታችሁን አንቀሳቅሱ እንቅስቃሴ ማድረግ ነው። ከቀላል እስከ መጠነኛ የዕለት ተዕለት የአካል ብቃት እንቅስቃሴን እንደ መራመድ፣ ዮጋ፣ መዋኘት ሊሆን ይችላል፣ ወዘተ። የአካል ብቃት እንቅስቃሴን የአንጀት እንቅስቃሴንና የማይክሮባዮምን ልዩነትን ያነቃቃል ማለት ነው። እነዚህን እንቅስቃሴዎችን ማድረግ ስለዚህ የአንጀታችሁን ጤና፣ ኢንፍላሜሽንን ለመቀነስ ወይም ደግሞ ለመቀለበስ እነዚህን ማድረግ ይኖርባችኋል ማለት ነው። ታዲያ ለአንጀት ጤና የተለመደ የዕለት ተዕለት የምግብ እቅድ ልንገራችሁ። ቁርስ ላይ ኦት ሜል ወይም ደግሞ አጃን ከቺያሲድስ፣ ከብሉቤሪ፣ ከቀረፋ እናም ከአልመንድ ወተት ጋር መመገብ የቁርስ መክሰስ ላይ ማለትም ጠዋት ላይ ወደ አራት ሰዓት አካባቢ መሳሳት ከመድረሱ በፊት እንደ ኮምቡቻ ወይም ደግሞ ኪፈርን ከሙዝ ጋር መመገብ ነው። ምሳ ላይ ደግሞ የተጠበሰ ሳልመን፣ ኪንዋ፣ በእንፋሎት የበሰለ ብሮኮሊ እናም የወይራ ዘይትን ማጣፈጫ አድርጋችሁ መጠቀም ትችላላችሁ። እራት ላይ ደግሞ በአጥንት መረቅ ላይ የተመሰረተ የአጥንት ሾርባ እናም ከተልባ ዘይት እናም ከአቮካዶ ጋር የተቀላቀለ ሰላጣንም መመገብ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ የአንጀታችሁን ጤና መጠበቅ ትችላላችሁ። ጠጥ ደግሞ መጠጣት ከፈለጋችሁ አረንጓዴ ሻይ መጠጣት ትችላላችሁ። የእጽዋት ሻይ ደግሞ ፔፐርመንት ሻይና የዝንጅብል ሻይን መጠቀም ትችላላችሁ። በአጠቃላይ የአንጀት ፈውስ በአንድ ሌሊት አይሆንም። እንደ ሁኔታው ከሳምንታት እስከ ወራቶች ሊወስድብን ይችላል ማለት ነው። በአመጋገብ መካከል ከመዝለል ተቆጠቡ። ወጥነት አስፈላጊ ነው። አመጋገባችሁ እንዲሁም ደግሞ የአንጀት ችግር ምልክቶች ከቀጠሉ ግዴታ ሕክምናን ማድረግ ይኖርባችኋል ማለት ነው። ምክንያቱም በአሁኑ ሰዓት ላይ በጣም ወጣቱ ራሱ እየተጠቃ ያለው በአንጀት ካንሰር እየተጠቃ ስለሆነ በጣም ጥንቃቄ ልታደርጉ ይገባል ማለት ነው። አመጋገባችሁ በፋይበር የተሞላ ቢሆን በጣም መልካም ነው፣ የአንጀት ጤናን ለመጠበቅ። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። አሳውቁላለሁኝ ላይክና ሼር ሳታደርጉ በፍጹም እንዳትወጡ እላለሁኝ። እንዲሁም ደግሞ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻል ያቆየን።